እኛን የሚያስተምረን ነገር ምንድነው ከተባለ ማንኛውም ችግር ከችግሩ በኋላ ምቾት እንዳለ ነው። ሱብሓነላህ ዱኒያ ወንድሞችና እህቶች ልብ እንድትሉ እንፈልገው ነገር ዱኒያ ያለ ፈተና የሚሆን ምንም አይነት ነገር የለም። በተለይ ሙስሊም ሆነን እምነታችንን ሙስሊም ነው ካልን፣ በአላህ ካመንን፣ በቁርአን ካመንን የነቢ ስ ስለምን መንገድ እንከተላለን ካለን?

አዩትረኩ እንዲሁ ዝም ብሎ የሚተዉ ይመስላችኋል? አየቁሉ አመና በአንደበታቸው አምነናል ብቻ ስላሉ የሚተዉ ይመስላችኋል? ወሁም ላ ዩፍተኑን ፈተና የሚባል ነገር አይመጣባቸውም? ወሁም ላ ዩፍተኑን ስራውቃሉ። ፈተነ ነው ፈተነ ቢልት ልአረቢያ እሳት ምንድን ነው? ወርቅ በእሳት ውስጥ ገብቶ ከሚፈተነው የበለጠ የእናንተም እምነት ይፈተናል ማለት፣ ከዛ በበለጠ ይፈተናል ከወርቅ ወርቅ ወርቅነቱ በእሳት ተፈትኖ እንደሚረጋገጠው ሁሉ የእናንተም በእውነት በተውሂድ ማመናችሁ ከዛ በበለጠ ይፈተናል። ፈተና ግድ ነው። ወለቀድ ፈተና ለዚነ ሚን ቀብሊኩም ወለያዕለመና አላሁ አላህ ያውቅ ዘንዳ ይለይዘና አማኞችንና ካዶችን ለመነጠል በእርግጥም አላህ ከእናንተ በፊት የነበሩ ህዝቦችንም ፈትኗል። ምናልባት ተምሳሌት ከፈለጋችሁ ወደ ኋላ ታሪክን ተመልሳችሁ ተመልከቱ። ስለዚህ ወለቀድ ፈተንነ ለዚነ ሚን ቀብሊኩም፣ ከእናንተ በስተፊት የነበሩ ህዝቦችን እንዲሁም ፈትነናል ይላል። ፈተና የማይቀር። መታመም ሊመጣ ይችላል፣ ድህነት ሊመጣ ይችላል፣ ልጅ ማጣት ሊመጣ ይችላል። ብዙ በሕይወታችን ውስጥ ችግሮች ሊመጡ ይችላሉ። ዱንያ ራሷ ይዛው የምትመጣው ፈተና አለ። ነገር ግን ነገር ግን ሁለት ነገሮችን በልቦናችን ውስጥ ማኖር አለብን። አንደኛ ፈኢነ ማዕል ኡስር ዩስራ፣ ሁሉ ጊዜ ከችግር በኋላ ምቾት እንዳለ ማረጋገጥ መቻል አለብን። ሁሌ ታሞ አይቀርም፣ አንድ ቀን ቆሞ ሊሄድ ይችላል። ሁሌ ማጣት አይኖርም፣ አንድ ቀን ማግኘት ይኖራል። ሁሌ ሀዘን ውስጥ መሆን አይደለም፣ አንድ ቀን ደስታ ሊመጣ ይችላል። ልጃተው ባለ ትዳሮች አላህን ይለምኑ ይሆናል ነገር ግን ከአላህ ተስፋ መቁረጥ የለባቸውም። አንድ ቀን አላህ ልጅ ሊሰጣቸው ይችላል። ትዳርን የሚፈልጉ ብዙ ወንድሞችና እህቶች ይኖራሉ። ተወከል አላላህ፣ በአላህ ላይ ተመኩ። በአላህ ላይ የተመካ አላህን የእውነት ያናገረ ለእኔ የሰጠኝ ነገር አላህ መልካም ነው። አሁን ያለሁበት ነገር መልካም ነው። ለእኔ መልካም ነገር አዘጋጅቶልኛል። ለእኔ እንደ አንድ ፈተና ነው ይሄን የሰጠኝ። ትዳርን እፈልገዋለሁኝ ግን እስከ ዛሬ አልተሳካልኝም። ፈኢነ ማዕልኡስር ይስራ ኢነ ማዕልኡስር ይስራ ከችግር በኋላ ነው ምቾት ያለው። እንደውም አንድ ነገር ፈልገኸው ሳታገኘው ቀርቶ ስታገኘው የእውነት ትርጉም ትሰጠዋለሁ። ዋጋ ይኖረዋል፣ በሕይወት ውስጥ የእውነት ዋጋ ይኖረዋል። ስለዚህ ሕይወት ብዙ ነገሮች አሏት። ቁርአን በሚደንቀኝ ሁኔታ ሱረቱ ተጋቡን ምዕራፍ 64 ቁጥር 11 ላይ ማ አሳበኩም ሚን ሙሲበትን ኢላ ብኢዝኒላህ ማንኛውም ሙሲባ እናንተን እኳ አልገጠማችሁም ከአላህ ዘንድ አስቀድሞ ካልኩሌት የተደረገላችሁ ቢሆን እንጂ። ወመዩሚን ቢላህ በአላህ ግን የእውነት የሚያምን ይላል። ያመጣውን ሙሲባ ከአላህ ዘንድ ነው የመጣው። አላህ በዚህ ሙሲባ ውስጥ ለእኔ ጥበብ አለው። በዚህ ሙሲባ ውስጥ አነማ ይታየኝ እኔ ማላቆ ግን፣ አላህ የሚያውቀው ወላሁ ያዕልሙ ወአንቱም ላ ተዕለሙን፣ አላህ ነው የሚያውቀው፣ እናንተ አታውቁም ብሎ አለና፣ የሆነ ጥበብ አለው ብሎ የእውነት ከልቡ የተቀበለ ወመን ዩኡሚን ቢላህ ለዚህ ሰው ምን ይሰጠዋል? ነው ያው፣ አላህ ገንዘብ ይሰጠዋል አላለን፣ ስልጣን ይሰጠዋል አላለን። ሚደንቅ ነገር የህዲ ቀልበሁ፣ የህዲ ቀልበሁ፣ ልቡን ይመራለታል ሱብሓነሁ ወተዓላ መመራት

ሲያናግሩ ስለ አላህ የሚነግሩ በዛ ችግር ውስጥ ሆኖ ስለ አላህ ማንነት ፈኢነ ማአሉ ስርዩ ስራ ይነግሯል። የህዲ ቀልበው ማለት ይሄ ነው፣ የእውነት ልቡ የተመራ ነው። ህይወትን እንደ ቀላል አድርገና እንመልከተው፣ ወንድሞች እህቶች፣ አንድ ችግር ሲመጣብን አላህን የምን አድርጌው ነው? ስብሓን አላህ ይጠብቀን። አንዲት እህት ደወለችኝ። እህቴ አላህ ይጠብቀንላችንም። እህቴ ከፍራብኝ ነው እና እንድታናገራት ነው አለች የከፈረችበት ሰበብ ምንድን ነው ብዬ ስጠይቃት፣ ሰበቡ አንድ ነው። አላህ ለእኔ ምን አደረገልኝ? አላህ ይጠብቀን። አላህ ለእኔ ምን አደረገልኝ? ላ ኸውላ ወላ ቁወተ ኢላ ቢላሂል አዚም። ለምንድን ነው እነዚህ ነገሮች የመጡት ካልክ፣ ሰው በሕይወቱ ብዙ ችግር ይገጥመዋል። ችግር ሲመጣ መቋቋም ያቅተዋል። ስለዚህ ቀጥታ ወደ አላህ ማማረር ነው የሚይዘው። ለምን ቁርአንን አልተረዳንማ?

ወደ ሰማይ አስተዋለች ወደ ልጇም ማየች፣ ወደ ባህሏን ተመለከተች። ይህ አላህ የወሰነብን ነገር ነው ወይ? ሃዳ ቀድሩላ አምሩላህ፣ አላህ ነው ያዘዘ። አላሁ አመረከ ቢሃዳ ያ ኢብራሂም፣ ይህንን ስራ ብሎ ያዘዘ አላህ ነው። ቃለ ነዐም። አዋላት እኛን በበረሃ ላይ እንድትተወን ከልጄ ጋር ውሃ በሌለበት እንድትተወን አላህ ነው ያዘዘ። አላህ ምን አረገልኛል? አለች። እንዴት አላህ የሚፈርድብኛል አላለችው። ቃለት ለ ዩዲዕና ላህ ዐብድ አላህ በፍጹም ውል ነቨር ኤቨር በፍጹም አይተወንም፣ በፍጹም አላህ አይተወንም። ኢማን ስብሓነላህ ቀዊይ ምን አይነት ቀዊይ የሆነ ኢማን ቢኖራት፣ አላህ በፍጹም እኛን አይተወንም ማለችው። አዎ አላህ ግን አልተዋትም። እስከ ዛሬ ድረስ ምድሪቷ የምታፈልቀው ውሃ በዚህ ኢማኗ መሰረት ነው። ሱብሃንአላህ በዚች እምነቷ መሰረት እስከ ዛሬ ድረስ ዘምዘምን እኛ እንጠጣለን። ኢማን ማለት ይሄ ነው። ከችግር በኋላ ምቾት። ህይወት በእንደዚህ አይነት አጥር የተሞላች ነው። ሁሌ ከአንድ እርከን ወደ ሌላ እርከን መሸጋገራችን ነው። ለተርከቡና ነው طبقا عن طبق ሕይወት